እንኳን እንዳናመጣችሁ ውድ የቻናሌ ተከታዮች ዛሬ አብረን የምናየው ደግሞ ስለ ኮምፒውተር ኪቦርድ ይሆናል። ኮምፒውተር ኪቦርድ የምንለው የኮምፒውተራችን ሃርድዌር ክፍል አንዱ ሆኖ የሚመደበው ደግሞ ኢንፑት ዲቫይስ ተብሎ ነው። የተባለው ምክንያት ደግሞ ዳታን ወይም መረጃን ከሰዎች ወደ ኮምፒውተር የምናስገባበት ዲቫይስ ነው ማለት ነው። ለምሳሌ የሰው ስም ለመጻፍ ቁጥሮችን ለመጻፍ ብንፈልግ ከኪቦርድ ነው የምናስገባው ማለት ነው። ስለዚህ ይሄ ከሆና ኪቦርዳችን ደግሞ በአራት ወይም በአምስት ክፍሎች ከፋፍለን የምናይ ነው የሚሆነው ማለት ነው። የመጀመሪያ ኪቦርድ ክፍል የሚሆነው ፋንክሽን ኬ ተብሎ የሚጠራ ነው። ፋንክሽን ኬ ተብሎ የሚጠራው ክፍል ደግሞ ለምሳሌ ከኤፍ1 አፕቱ ኤፍ12 ከኤፍ1 እስከ ኤፍ 12 ድረስ ያሉ ኬዎች። እነዚህ ኬዎች ወይም ቁልፎቹ ፋንክሽን ኬ ተብሎ የሚጠሩ ናቸው ማለት ነው። ለምን አገልግሎቱ ይውላል የምንል ከሆነ ደግሞ ለምሳሌ ኤፍ ዋንን የምንነካ ከሆነ ሄልፕ ወይም እርዳታን ለመጠየቅ፣ አንዳንድ ነገሮች በምንሰራበት ጊዜ ኮምፒውተራችን ላይ ያልገባን ነገር ካለ ኤፍ ዋንን ብንነካ ኤፊዋን ላይ እዛ አካባቢ ላይ ኔትወርክ ካለ ቀጥታ ያን እርዳታ ይሰጣል ማለት ነው። ኤፊቱን ምንነካ ከሆነ ደግሞ የአንድን ፎልደር ወይም የአንድን ፋይል ፍሪንም ለማድረግ የምንጠቀማለን። ሁለተኛ ላይ የምናየው ደግሞ አልፋቤቲካል ኬ የሚባለው ነው። ፊደሎቹን የያዛ ከኤ ጀምሮ እስከ ዜድ ድረስ ያለው ከኤ ጀምሮ እስከ ዜድ ድረስ ያለው አልፋቤቲካል ንምብሮችን የያዛ አልፋቤቲካሎችን የያዛ ፋንክሽን ኬ አልፋቤት ኬ ተብሎ ይጠራል ማለት ነው። እያንዳንዱ ፊደል የት እንደተቀመጠ በወርደር ነው የተቀመጠው። ስለዚህ እነዚህን ፊደሎች የት እንዳሉ ማስታወል ከኛ የሚጠበቅ ነው ማለት ነው። ሌላው ሶስተኛ ላይ የምናነሳው ደግሞ ንምብር ኬ ተብሎ የሚጠራ ነው። ንምብር ኬ ተብሎ የሚጠራው ደግሞ እዚች አካባቢ ላይ በግራ በኩል ጫፍ ላይ እና ሁለተኛ ደግሞ እዚሽ ጋ ከአልፋቤቲካል ኬ እና ከፋንክሽን ኬይ መሀል ላይ የምለው መሀል ላይ ተደርድረው የሚናገኘው ኔምበርኬ ተብሎ የሚጠራ ነው። ሞር ኔምበርኬ ተብሎ የሚታሰበው ግን እዚች አካባቢ ላይ ያለው ስለሆነ ከዜሮ ጀምሮ አንድ፣ ሁለት፣ ሶስት እስከ ዘጠኝ ያሉ ደግሞ ኔምበርኬ ተብሎ ይጠራል። ይህንን ኔምበርኬ ለመጠቀም በምንፈልግበት ጊዜ እዚህ ጋ ነም ሎክስ የምትል ነገር አለች። እሷን እንደዚህ የምንነካ ከሆነ እዚህ ጋ የተበራ ነገር አለች። እቺ ስትበራልን ይሄ ቁጥሮች መጻፍ ይጀምራል ማለት ነው። አለበለዛ ይህንን ማናበራ ከሆነ ወይም ማነካ ከሆነ ይሄ ቁጥሮች ፋንክሽናልን ሊሰራልን አይችልም። እዚህ ጋር ያለው ነው የሚሰራልን ማለት ነው። ስለዚህ እነዛን ልዩነቶችን ብናውቅ ጥሩ ነው። አራተኛ ላይ የምነሳ ደግሞ ናቪጌሽን ኬ ተብሎ የሚጠራ ነው። ናቪጌሽን ኬ ተብሎ የሚጠራ ደግሞ እዚች አሮኬ እና እዚች ጋር ደግሞ በሆም ኢንድ፣ አፕ እና ዳውን ፔጅ ተብሎ እነዚህ ጠቅላላ እዚች ኤሪያ ላይ የሚንቀሳቀሱ ደግሞ ምን ተብሎ ነው የሚጠራው? ናቪጌሽን ኬ ወይም ኬይ ተብሎ ነው የምጠራው። ለምሳሌ ይሄ ኬይ ወደ ግራ ለመሄድ ከፈለገን እችን እነካለን። ወደ ቀኝ ለመሄድ ይሄንን እነካለን። ወደ ላይ ለመሄድ ስንፈልግ ይሄንን፣ ወደ ታች ለመሄድ ስንፈልግ ይሄንን። ለምሳሌ ደግሞ ብዙ ፔጅ ቢኖረን ከአንድ ፔጅ ወደ ሁለተኛ ፔጅ ለመንቀሳቀስ አፕና ዳውንን እንጠቀማለን ማለት ነው። ሆም እና ኢንድን የምንጠቀመው ደግሞ ሆም መጀመሪያ ገጽ ላይ ያመጣልናል። ኢንድ ደግሞ መጨረሻ ላይ ካለ አሁን አንድ ሪሰርች እየጻፈን በጣም ፔጁ ብዙ ከሆነ ኢንድ ከነከን መጨረሻ ላይ ያመጣልናል ማለት ነው። ይሄ ነው። ሌላኛው ደግሞ ኮንትሮል ኬ ተብሎ የሚጠሩ አሉ። ኮንትሮል ኬ ተብሎ የሚጠሩ ደግሞ እነማን ናቸው? ለምሳሌ አልት፣ አልት የምንለው ኮንትሮል ኬ ነው ራሱ ኮንትሮል፣ እና ሽፍት የሚባሉ ደግሞ ኮንትሮል ኬ ተብሎ የሚጠሩ ናቸው ማለት ነው። የመጨረሻኛው ደግሞ ስፔሻል ኬ ተብሎ በጣም በተደጋጋሚ የምንጠቀም ኬዎች አሉ። ለምሳሌ እዚህ ጋር ኢንተርኬ የሚባለው አለ። ባክ ኬ የሚባል አለ፣ ሽፍት ኬ የሚባል እና ስፔስ ኬ የሚባለው አለ። ኢንተር ኬ የሚባለው በየጊዜ ነገሮችን ወይም ፊደላትን ወይ ቁጥሮችን የትኛውንም መረጃ ካስገባን በኋላ ኢንተርን በሚንነካ ከሆነ አንድን ነገር ዱ አደረገን ማለት ነው። አድርግ ብለን ትእዛዝ እንደ መስጣት ነው። ያኔ ኮምፒውተሩ ስራውን ይሰራል ወይም ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀስልን አካል ነው ማለት ነው። ከዛ ተጨማሪ ደግሞ ባክስፔስ የሚባለው ባክ ስፔስ ለምንድን ነው የሚጠቅመን? እየጻፈን ለምሳሌ አበባ ብለን ጽፋን አበባ ፊት ለፊት ላይ ይሄ መግባት ከሌለበት ባክስፔስን የምነካ ከሆነ፣ እችን ባክ ስፔስ የምነካ ከሆነ ቀጥታ ይቀንስልናል ማለት ነው። ሌላው ስፔስ ነው። ስፔስ የሚባለው ደግሞ በፊደላት ል ወይም በቃላት መካከል ወርድ እና ወርድ መካከል ላይ ስፔስ ለመፍጠር በምንፈልግበት ጊዜ ይችን እነካልል ማለት ነው። ሽፍት ኬ ብዙ ጊዜ የምንጠቀመው ሌላ ኬዎችን ደርበን ለመነካት ለምሳሌ አንድን ፋይል እንዳይገኝ ለማጥፋት ብንፈልግ ሽፍት ኬ እና ዲሌትን በአንድ ላይ ቢይዝ ሽፍትን እና ዲሌትን በአንድ ላይ ቢይዝ ሁለቱም በአንድ ጊዜ ላይ ዲሌት ያደርጋል ማለት ነው። ከዛ በተጨማሪ ደግሞ ሌላው ከፕስሎክ ነው። ከፕስሎክ የሚባለው ስሞል ሌተሩን ወደ ካፒታል ሌተርን ለመቀየር በምንጠቀምበት ጊዜ እዚህ ጋር መታ የሚበራ ነገር አለች። ካፕስሎክን ስንነካ እችን ካፕስሎክ በምናጠፋበት ጊዜ እዚህ ጋር ካፕስሎኩ አይበረም ማለት ነው። አልበረም ማለት አሁን ምን ጽፎ ጽሁፍ ካፒታል ሌተር ሳይሆን ስሞል ሌተር ነው ማለት ነው። ስለዚህ ካፒታል ሌተር ለማድረግ በምንፈልግበት ጊዜ ካፕስሎክ የምትሎን እናበራለን ማለት ነው። ስላዳመጣችሁ አመሰግናለኝ። ቪዲዮ ከተመቻችሁ ቻናላችንን ሰብስክራይብ አድርጉ፣ ከዛም ላይክና ሼር እንድታደርጉ አደራ እያልኩኝ ለዛሬ ዜና እናበቃለን። ቻውም